እንዴት ዳጣ ከምር አደረግሽው እንዴ? እኔ እኮ እየቀለድኩ ነው። አይመለከተኝም፣ አይገባኝም። እየቀለድክም ቢሆን አይመለክተህ። እኔ ዘና ቢሰ አይደለሁም። ብር ነው እንዴ? ብር ግን ይሳካለት ነው። አዎ፣ ቼክ ነው። እንደሱ አይደለሁም እኔ። ኧረ ተረጋጊባች፣ ልጁ እንድትታከም ነው ይሄ ካልሆነ ደግሞ ማህሌት እንዳሸነፈች ነው የሚቆጠረው። እኔ ቃሌን ጠብቄ፣ ይሄ 1.5 ሚሊዮን ብር ልጁ ነው ያሳከመበት። አንተ ግን መልካም ሰው ነህ። እንግዲህ ይሄ እየቀለድኩ አይደለም። እኔ ይሄን ያደረግኩት ስላለፈው፣ ስለ ልጅነታችን፣ ስለ ጓደኝነታችን ስል ነው። በይሊ አረ ነው አለ እንዴ። ስማኝ ግን አሁን እኔ ባንክ ምናምን በወስደው አይሰጡኝም፣ አይሰጡኝም በብሩክ ስም ነው የተጻፈው። እና ደግሞ ከእናቴ አካውንት ስለሆነ ራሱ መሄድ አለበት። ለሱ ስጪው አይ ምንድን ነው በእናትህ? ተነዝለለ በቃ፣ በደስታ እኮ ነው የምትዘለው። ተነዝለለ አንተ በቃ አይ እንደ በቃ ተነዝለለ ያው አሁን ከተቀበለኝ ሲምርሽን ዳ ወዳ ወይኔ ተበላ ወይኔ በቃ ልድረስላት ብሩኬ ኔት በ በ ዚህ ጠብቀ ሳይበላ ልድረስ ልድረስላት በ አንቺ ከምሳሌ እ እኔ ብሩኬ ለሞገሴ ብር ሰጠው የሚገርም ነው። እንደ ሞገሴ አይነት ጓደኛ አይስጣችሁ። ምክንያቱም ከሱ ጋር ያን ሁሉ ንብረቱን ሁሉን ነገር አቶ። አሁን ላይ ግን ልዩ ብር ስላነሰበት ልጅቷን በህመም ላይ ትገኛለች። ምሳሌ። እሱ ግን ያለ የሌለውን ሽጦ እናቱ የሰጠችውንም ቤት፣ መኪና ሰጥቶ ለብሩኬ ቢያኮርፈውም የልጅነት ጓደኛው ሁሉ ነገሩ ስለሆነ አንድ ነጥብ አምስት ሚሊዮን ብር ሽጦ ጨመረለት አይገርምም እንደ ብሩኬ አይነት ጓደኛ ማን ነው እንደ ሞገሴ አይነት ጓደኛ አይስጣችሁ ማለት ነው ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ ምሳሌ ክፍል ሀምሳ ስድስት ተለቀቀ ወደ ክፍል ሀምሳ አምስት ስንገባ እንግዲህ ኳስ በቷት ምሳሌን ራሷ አንስታ መናገር ምንም አትችልም ነበረ። እንግዲህ ሆስፒታል ወስደዋት አይኗን ስለም ለም ስታደርግ ሄደች መጣች እያሉ አባትየው በጭንቀትና ራሱን በቃ ልጄ ትንሽ ነው እኮ የቀረኝ እባክሽን አናግርኝ እያለ በጭንቀት ውስጥ ነበረ ያለው። እሷም ግን ልትናገርም አልቻለችም ራሷ አንስታ ወድቃለችና እንግዲህ ወደ ክፍል ሃምሳ ስድስት ስንመጣ ምሳሌ ያው አይኗን ገልጠዋለች ነገር ግን መናገር አትችልም። መጻፍ ትችላለች ባይኗ፣ መስማት ትችላለች። አይኗ ያያል እንጂ መናገር አትችልም። አባትየው ግን በጭንቀትና በእንትን ውስጥ ይገኛል። እባክሽን ልጄ አናግሪኝ፣ እኔ እኮ አባትሽ ነኝ። ትንሽ ቀን ነው፣ ትንሽ ነው የቀረኝ። በቃ ሕክምና እኮ ልንሄድ ነው፣ ሁሉንም እኮ አሳክቻለሁ። የእኔ ልጅ፣ የመጀመሪያ የፍቅሪ ማስታወሻ እያለ እንዴት ናት ሰዎች እንደ ሃይማኖት እኮ ስትሞት እንደዚህ የሆነችው ልጄ እንዴት ልሆን ነው? እያለ አባትየውም የልጁን ፍቅር አይን አይኑን እያየ በለቅሶ እና በስሜት ውስጥ ሆኖ የልጁን አይን እያየ ነበረ ያለው። በጭንቀት ውስጥ ሆኖ ሳለ እንግዲህ ሁሉም ነገር እየተጨናነቀ ይገኛል። ምሳሌም ግን ያው ባትነጋገርም መጻፍና ማንበብ ልጄ አናግሪኝ እያለ ወረቀት ደብተሯን ያመጣላታል ሲያመጣል አላ ጻፍ እስኪ አና ግሪን ሲል አባቴ እወድሃለሁ ብላ ትጽፍለታለች። በዚህም ጊዜ አባቷ ብሩኬም ደስ ይለዋል እኔም ልጄ እወድሻለሁ እያለ ነበረ የነበረው። እንግዲህ ወደ ምሳሌ ማነች ዳጣና ቅድስቴ ጋር ስንሄድ እንግዲህ ዳጣና ቅድስት አንድ ላይ ሆነው ቅድስቴም እንግዲህ ዳጣ የሆዷ ነገር እንደኔ ናት። ሆዷን ሰራሽልኝ ወይ ምግብ እያለች ነበር። ባክሽን፣ አሁን ለቁም ነገር ነው የምፈልግሽ እያለች አልነበረ። ዳጣም እንግዲህ ማነች ቅድስትም ማነች ዳጣ፣ ምንድን ነው ቁም ነገሩ? ምንድን ነው የጠየቅሽኝ? ጠይቂኝም ቁም ነገር እያለች ነበረ። ዳጣም የዚህ ጊዜ ምሳሌም ሁሉንም ነገር ትነግራታለች። በዚህም የተነሳ በባለፈ ጊዜ እንደዛ ያልሽኝ ክብሬን ሽጬ እሷ የጎደለውን ብር ማሳከም አለብኝ እያለች ነበር። መጀመሪያ ግን ብሩኬ ምን ስንት ነው የጎደለህ? ስትለው ይህን ያክል ብር ነው ብሎ ለቅድስቴ ይነግራታል። ቅድስቴም አንድ ሀሳብ ነው የመጣላት። ምክንያቱም ይህን ወሬ ከቅድስትና ማነች ደጣ ስታወራት ነበረ። ምነው ነው እንደዚህ ብታደርግ ያለቻት። የበፊት ጊዜው ፓርት ላይ ካስታወሳቸው ያትዛላት። በዚህም ጊዜ የራሴን ክብሬን ሽጬ እሷ እንድትታከም አደርጋለሁ፣ መስዋዕት እከፍላለሁ ብላ ወሰነች በአእምሯ። አይገርምም? እንደዚህ አይነት ሰዎች አሉ ግን ራሳቸውን መስዋዕት አድርገው ለሰዎች ህይወት የሚኖሩ እኔስ ቦታ ላይ ዳጣንና ማነች ቅድስቴንና ሞገሴን በጣም ነው ይሄን ፓርት እየወደድኩ ማለት ነው። ቢጣላውም ብዙ ነገርም ቢጠፋበት ሞገሴ ነገር ግን ጓደኝነት ሆነ ሁልጊዜም በልብ ውስጥ ስለሚወደው ምንም ይህን ነገር ቢያጣም አሁንም ነገር ግን ሊለየውም ለእሱም ከመርዳት ውጭ ምንም ሊያደርግ አልቻለም የሚወዳት ፍቅረኛውን ሉሊትን ቤቱ ድረስ ይዞ መጥቶ ይንትን ያለው ነው። ለልጁ ሲል ግን ብዙ መስዋዕት ከፍላለውኝ። ሰርቄም ዘርፌም ቢሆን አንቺን ህይወት እታደጋለሁ እያለ ነበረ። ማን ነው ብሩክም ያለው ነበረ። እንግዲህ ይህንን ወደኋላ ስንመጣ ቅድስቴም ይህን ነገር በምትላክ ጊዜ ዳጣ ሁሉንም ነገር እኔ እኮ በባለፈ ያልኩሽ እየቀለድኩ ነው። መረርሽው እንደ እያለች አልነበረ። በእናትሽ የእኔ ህይወት የእሷ ህይወት መትረፍ አለበት እያለች አሁንም ድረስ ይህንኑ ትላት አለይ። በቃ ግን እኮ እንዴት የታደረሹ ቤለሽስ ስታገቢ ባለቤትሽ እያለቻት ነበረ። እሱ በጊዜው ይሆናል የጥያቄው እንትን በቃ በናትሽ እያለች በቃ ራሷን መስዋዕትነት ልትከፍል ወደደች። ክብሬን ሽጬ በቃ እሷ እንድትታከምና በህይወት እንድትተርፍ እፈልጋለሁ በማለት ትላታለች። ቅድስቴም እንግዲህ ማነች ቦታው ይዛት ትሄዳለች። ዳጣ ማለት ነው። ዳጣ ይዛ ስትሄድ እንግዲህ እዛ የገጠማት እንግዲህ ሸባው ትልቅ ሰውዬ ነው። እንደዚህ ነው ጠጫለኝ እያለች ለማነች ጋሽ እንዳይሰማ ስለዚህ እንዳታዋሪ በማለት ሚስጥር ጠባቂ ናት። ዳጣም ማለት ነው ዳጣም ሁሉንም ነገር እንትን ብላ ትሄዳለች። ይህን ነገር እንግዲህ እሺ በቃ ብላት ይዛት ከሆቴሉ ይዛት ትሄዳለች ለዳጣ ዳጣም ቁጭ ብላ እየጠበቀች አሳለ ሁሉንም ነገር ታስረዳታለች። እንዳትጠጭ መጠጥ ዝም ብለሽ ሸባውን እንትን ዋስ ምጪው ምን አርጊው እያለች ትነግራታለች። ዳጣም ጨነቀኝ እያለች ነበረ። ቅድስቴም ወይም ተይውና ነይ ቶሎ እያለቻት ነበረ። አንድኛችን ለመትረፍ አንደኛችን መስዋዕት መሆን አለብን፣ እያለች ቅድስቴም ወደ ውሳኔዋ ገብታለች። እንዳጠጭ መጠጡን መጠጡ ላይ የሆነ ነገር አንቺን እንትን የሚል የሚጨዋትብሽ ነገር እያደርግብሻል እንዳጠጭ መጠጥ የሚባል ብላ ስላት፣ አለይ ስልኳን ሚዩት አድርጋ ቆልፈው ስለነበረ እንግዲህ ሲደውል፣ ብሩክም የት ሄዳ ነው እኔኮ ሲደውል ስልኳም የተዘጋ ነው። ትመጣለች ሩቅ ቦታ ነው እኔም አሁን ራሱ አንቺ እንኳን ነው የቶሎ እባክሽን ብሩ ልፈልግ እያላት ነበረ። በቃ አሁን ሞገስ ስለደወለልኝ እሱ ጋር ደርሼ እመጣለው እያለችው ነበረ። ቅድስትም ወደ ሞገስ ጋ ነው ማነች ዳጣ ያመራችው እንግዲህ ቅድስትም ከሸባው ጋር በመሆን መልሶ ሞገስ ብሩክ ይደውልላት አለ። ብሩክም በሚደውልላት ጊዜ የአንስታ እመጣለሁኝ እሺ ቆይ በቃ ይዞ እያለች እሷ ራሷን መስዋዕት ማድረጉ አይደለም ብሩ ማገኘቱ ስለሆነ ያስደሰታት በቃ ስመጣ ሁሉንም ነገር እነግረሃለሁኝ በቃ ትሰብ እያለችው ነበረ። ቅድስቴም በዚህ ጊዜ እንግዲህ ማነች ወደ ብሩክ ጋ ትሄዳለች ወደ ሞገስ ጋ ዳጣም በሄደች ጊዜ እንግዲህ እዳ ጣና ሞጌ ይገናኛሉ። በተገናኙም ጊዜ እሷ ግን እያላት የእናትና ያባትሽን በሬድዮ በቴሌቪዥን ይቅን እንፈልጋለን እያላት ነበረ። በዚህም የተነሳ ያንን ሀሳብ ስላላት እሷም ያለችው ይሄንን እያሰበኝ ስለነበረ መቼ ነው ቴሌቪዥን ላይ የሚቀርበው ምንም ምለው እያለችው ነበረ። እሱም እንግዲህ ይሄንን በሚላት ሰዓት እሷም እንደምን ማለትሽ ነው እያለ ሲላት ነበረ። በዚህም ጊዜ አንቺ ዘረቢስ ሲላት በጣም ተናደደች። ይህን ነገር እንዴት አለይ ብላ ታለቅሳለች። እንዴት ይህን ትለኛለ? ዘር ይኖረኛል እያለች በጣም ስሜታዊ ትሆንና ታለቅሳለች። የዚህም ጊዜ ሞገሴ በጣም ይደነግጣል። በቃ ዳጣ ይቅርታ፣ እኮ ይቀልድ አታቂም እንዴ? እያለ በድንጋጤ እሷን ወደ ማባበል ይደርሳል። እሷ ጊዜ በቃ በዚህ ይቅርታ ቅጭ በማለት ትቀጣለህ ምሳ ያለችው ነበር። የሆዷ ነገርም በዚህ የተነሳ እንግዲህ ቅድስት ማነች ዳጣና ሞገስ ያው ወደ እየሄዱ ነበረ። በዚህ የተነሳ እንግዲህ እነሱም በጉዞ ላይ ሳሉ ነበረ እያወሩ የነበሩት ወደ እንትና ጋር ስንሄድ፣ ቅርታ ማነች ማህሌትና ሙግስ አሁንም ተገናኝተዋል። ተገናኝተው እንግዲህ ያሉበት ሁኔታ አሁንም በዛው በዓላማቸው ላይ ናቸው። ቤቱን እኮ ሸጠው እንደዚህ አደረገው። አንተ ተቀርመ እኮ በንበንት ሳይሆን ቀድሞ ሸጠው በማለት ትናደዳለህ። አንተ እንዴት ታስቆመዋለህ? እኔ አሁን የምበላውም የምንም የምንቀሳቀስበት ገንዘብ የለኝም እያለች። አዎ ልክ ነሽ የምትኖሪበትም እንትን የምትይበትም አይኖርሽም እያለ ነበር። ታዲያስ አንተስ እንደዚህ ስንትልሻለው አላልከኝም ነበር እያለችው ነበረ። እሱም ግን ይሄንም በሚላ ሰዓት አዊሻለሁ ግን እስኪ አንቺ ዝጋ እንትን አትበይ እያለ እሷም፣ ያው እንግዲህ በሱ ምሪት ነውና የምትሄደው እሺ በቃ አሁን ምንድን ላድርግ እያለች ነበረ። እሱን መንገድ የምታደርጊው መጀመሪያ ሞገስን እና እናጠፋለን እነሱ መግደን ያለብን እያለች ነበረ። ብቻ እኔ ገንዘብ ይኖረኝ እንጂ ሁሉንም ነገር እሰራለሁኝ ብላ ትስማማለች። እሱም ገንዘብ ምንም ችግር የለ፣ እኔ ሀብታም ነኝ፣ የፈለግሽውን ነገር እሰጥሻለሁ ሲላት፣ እሺ በማለት በደስታ ትሞላለች። ማህሌት ብቻ አሁን ከምድረ ገጽ የምናጠፋው ሞገስንም እናጠፈዋለን። መሞት አለበት በሕይወት መቆየት የለበትም፣ እያለች እያላት ነበረ። እሷም ይሄን በሚላክ ጊዜ በቃ አንተ ብቻ ገንዘብ ለጊዜያዊ ስጠኝና እኔ ሰው አለኝ እሱን እንትን የሚል ሰክሮ ሲንዘላዘል ምን ሲል እሱን ተምድረገጽ እንዲጠፋ እንዲሞት እናደርጋለን ይላታል። እሷም እሺ በማለት የእሱን ሀሳብ ትቀበላለች። በዚህ ጊዜ እንግዲህ እየተስማሙ ነው ያሉት እነሱ ለመግደል፣ እነዚህኞች ደግሞ ይህ ህይወት ለማዳን። በጣም ይገርማል። ይሄ ፊልም በእውነት ለመናገር በጣም አስተማሪ ነው። አንደኛው ራሱን ለመሰዋት፣ ሌሎቹ ደግሞ እነዛን ለማጥፋት የሚያደርጉት ሁኔ ሁኔታ በጣም እኔ የምሳሌን ወድጃዋለው ማለት ነው። እና አሁን ላይ እንግዲህ ሁሉም ጓደኝነትን በዚህ ውስጥ ስታዩት ሞገስም እንደዛ አድርጎት እንኳን አልተለየውም። ምንም እንትን ቢል በቃ ራሱ ያለ ንብረቱ ተይዞበት ሁለተኛ ደግሞ እናቱ የሰጠችውን መኪና ሽጦ ለሱ ይህን ነገር ውለታ እያደረገለት ነው፣ ለጓደኛው የምሳሌን ህይወት እየታደጉ ነው። ነገር ግን በዚህ በስተኋላ የዝናና የማህሌት ተንኮል እንደቀጠለ ነው። እሷም ሰው አለኝ የሚገል ስንት ሰው አለኝ ብቻ ገንዘብ ስጠኝ በማለት ማህሌት ከዝና ጋር ትስማማለች። የዚህም ጊዜ እንግዲህ ዝናም እሺ በማለት ሁሉንም ነገር አደርግልሻለሁኝ። ነገር ግን ከ ይሄን ስራ የምትሰሪው ከ ኤፍራታ ጋ ሁነሽ ነው። ኤፍራታ ምን ታደርግልኛለ ብትላይ፣ አብራሽ ስራው መሳተፍ አለባት ብቻሽ መሆን የለብሽም። ስለዚህ እሷ ቤቱ ሁነሽ ሁሉንም ነገር መስራት አለብሽ፣ ስራው ጋር ደግሞ ቀላቅሊያት ሲላት ነበር። እሷም እሺ በቃ ሲላት ነበር። የምትፈልገውንም ገንዘብ እኔ ሰጥሻለሁ ሲላት ነበር። እሷ የምትፈልገው ገንዘብ እና ገንዘብ ስለሆነ ሲሰጣት ለቤቱን ሳይሆን ለገንዘብ ከሰጣት ሁሉም ነገር በአንቺ ይሆናል እያላት ነበረ። ኦኬ፣ ወደዚህ መለስ ስንል ወደ ብሩክና ማነች ዳጣና ሞገስ ስንመጣ እንግዲህ ሞገስ ምሳሌ ይጋብዘኝ ነው አደለ? እያለች ነበር። ሁሉንም ነገር ስትል የነበረው ይህንን መጀመሪያ። ወደ እሱ ስትሄድ ግን እኔ እኮ አንተ ነው እየደወለልኝ ወደ አንተ መጣሁ። እኔን አይተሽ ነው እሱ ጋር ደግሞ ብኮኝ ሞገስ ደውሎ ወደ አንተ መጣው ታያለች እያላት ነበረ። እሱም አዎ ጊዜውን ተመሳስሎ መኖር ነው እንጂ እያለችው ነበረ። አልተሳሳትሽም እያላት ነበረ። በዚህም የተነሳ እንግዲህ ዳጣና ሞጌ እየመጡ በመስመር ላይ ሳለ መኪናዬን ሸኳት እንደዚህ ኮንኩ እያለ ሁሉንም ያወራታል። ዛሬ ትጋብዘኛለሀ ሲል ከዛ አንድ ነጥብ ስንት ብርን የጎደለው ስ ሲላት አንድ ነጥብ አምስት ስትለው ነበረ። እውነትሽን ነው ብሎ ያንን ቸክ ይሄን ለእሱ በና የእናቴ ስም ስለሆነ የፈረመችበት በእናቴ ስም ስለሆነ የእሱን ስም እንትን ብያለው ይሄን ስጭልኝ ሲላት፣ እሷ ማመን አቅቷታል። ከምንም በላይ ተደሰተች። እየዘለለች አንገቱን አቅፋ አንተ በጣም ጥሩ ሰው ነው ደግሞ እንድበየው ላለፈው ለሕፃንነታችን ጀምሮ እስካሁን ለነበረው ጓደኝነታችን እንስል ነው ብለሽ ስጭልኝ ሲላት እየሮጠች ወደ ብሩካ ብሩክ ቤት ስትደርስ ዝለል፣ ተነስ እባክህ ዝለል፣ ዛሬ ትልቅ ሰርፕራይዝ አለ። ና ወደ ላይ መዝለል አለብን እያለችው ነበር። ወይኔ ዳጣ ስጋር መቸኛለይ ገዝም የተነሳ እንግዲህ ዳጣ ምንድን ነው? እስኪ ተረጋጊና አውሪኝ ሲላት፣ በቃ ሙዴን አስጠፋኸው በማለት ያንን አውጥታ አንተ ግን ይወድሃል የሚገርም ነው። ማን ነው? ሞገስ ስትለው ሁሉንም ነገር ስነግረው ማልቀስም ማመስገንም ሁሉም ነገር የሚለው ቃል አጠረው። ይሄን አድርጎልሃል ብላ ያንን ቼክ ትሰጠዋለች። በቃ ደስታ ይሞታል። በመሀል ግን ይህን እየዋሩ ደስ እያላቸው በቃ ሁልንሄድ ነው በማለት ቅድስትንታ ቅድስት ሲል ቅድስት እንግዲህ ከዛ ከሸባ ጋር ክብሯን ለመሸጥ ለእሷ ብላ እንትን እያለኝ ነው። ወይኔ ወርቁ፣ ወይኔ ወርቁ ተበላ ይሆን እያለች እንግዲህ፣ እሷም ምንድን ነው የምታወሪው ወሬ፣ ግልጽ አርግልኝ ብላትን፣ እሷም ይሄንን ለሱ ልትናገር ፍቃደኛ አደለችም። እኔ መሄድ አለብኝ ልድረስላት እያለች ነበር። እሱም ማስረጃ ምንድን ነው ግልጽ አርጊው፣ ኔ ልሄድ ብላት፣ አንተ አትሄድም፣ እኔ መድረስ ያለብኝ እያለች እንግዲህ ወደዛ ወደ ሄደችበት ሆቴል በሩጫ ማራቶኗን እየሮጠች ትገኛለች። እውነት ትደርስባታለች? እርግጠኛ ትደርስበታለይ? ከሸባው ጋር አብራ እንትን ሳትል ትደርስባታለይ? እየጠጡ ታገኛቸዋለች የሚል ተስፋ አለን። እናንተስ እስኪ በኮመንት ሀሳብ አስተያየታቸውን አስቀምጡ። ምሳሌ የምትታከምበት ቀን ናፈቀን። አሁን ላይ እንግዲህ ተሳክቷል። ይህን ማህሌትና የማነች የሞገስ የዝና ደግሞ ተንኮል እንደቀጠለ ነው። ነገር ግን አሁን ብሩ ተሳክቶለታል። ሁሉም ይሳ ሁሉም ተሳክቶለታል። እንግዲህ ዟት ይሄዳል። ቅድስቴንም ትደርስላታለች የሚል ሀሳብ አለን። እንግዲህ ለነበረን ቆይታ እናመሰግናለን። ባይ ባይ።